እንደልባቸው ማንም ሲችሉ ማንም እንደፈለገ እየመጣ ገባ ህይወቱን መበጥበጡ እኔ በጣም እያስጠላኝ ነውና ኖርማል ነው። ግን ችግር የለውም ወደኋላ የምመለስበት ነገር ስላልሆነ ችግር የለም። አይቀጥልም ካሁን በኋላ እኔ ምለው ቤተሰብ ማለት ነው። በቲክቶክ ሌላ ነው፣ በዩቱብ ሌላ ነው። እኔ ግን እንደ አሳቤ ማለት ነው፣ ሁሌ በቲክቶክ ቢመጡ ደስ ይለኛል። ያው ቲክቶክ እንግዲህ ጌም ካልተጫወቱ ብር አይተፍልም። ይህንን ታውቃላችሁ ሁላችሁም ማለት ነው። እና ለዛ ይመስለኛል በዩቱብ ይጣላሉ፣ ከዛ ደግሞ በቲክቶክ ደግሞ ፍቅር በፍቅር ይሆናሉ ማለት ነው። እነዚህ ልጆች ምን እናድርጋቸው ማለት ነው። መጀመሪያ ግን እነዚህ የአብርሽ ተላላኪዎች ወይም ደግሞ የሄርሜላ እንትኖች ማለት ነው፣ ከአብርሽ ጋር ሌላ ናቸው፣ ከሄርሜላ ጋር ደግሞ ሌላ ናቸው። ይህንን ሁላችሁም ታውቃላችሁ ያለ ቤተሰብ ማለት ነው። እና ምን አሉ ዛሬ ማለት ነው ለሩታ ፍቺ አብርሽን ፍቺ ነው ያሉት ማለት ነው። እና እኔ የሚመስለኝ ሄርሜላ ጋር ሊያጋቡ ነው እርግጠኛ ነኝ። እና ቢሄድም ሲጀምር ማለት ነው አብርሽ ቢሄድም ከሩታ ጋር ቢሆንም አይጠቅምም። ነገር ግን ከሩታ ጋር የሚጠቅመው ለምንድ ነው ታውቃላችሁ? ለልጁ ክብር ሲኖረው ወይም ደግሞ የልጁ አባት ስለሆነ ግዴታ ያስፈልጋታል። አባት ግዴታ ነው ለልጅ ማለት ነው። ያለ አባት ማሳደግ ወይም ደግሞ አባት የሌለው ልጅ መውለድ በጣም የሚያስጠላው ነገር ግን አብርሽ ደግሞ ሩታ ደግሞ ይሄ ፈልገው አይደለም የምትወልደው። ገባቸው አደለ? አብርሽ ፈልገው ነው ይሄን ነገር የሚያደርገው ማለት ነው። እና እንግዲህ ዛሬም ካያችሁት ቲክቶክ ላይ መንደር ምናምን አይቼ ነበረ፣ እየተላላጡ ነበረ ማለት ነው። ገባቸው አደለ? ነገር ግን በዚህ ልክ እንደዚህ የሚሆነው ለሚስቱ ክብር ስለሌለው፣ ለልጁ ክብር ስለሌለው፣ ሲቀጥል ደግሞ አንዳንድ ሳስቡ ማለት ነው። ብር የሚገኘው በዚህ ነው። በቃ ብር፣ አብርሽ በቃ ትኩረት አድርጎ ከዚህ በፊት ትዝ ካላቸው አፉን አውጥቶ ተናግሯል። ይሄ አዲስ አደለም። ገባቸው አለ። የኔ ቻናል የሚፈልገው አዳዲስ ሰው ነው አዳዲስ ሴት ነው። እንደዚህ ነው ደግሞ የለመደው። እንደዚህ ካልሆነ አይሆንም ብለዋል። ይሄ በእርግጥ ሁላችሁም ታውቃላችሁ፣ አፉን አውጥቶ ነው የተናገረው። ስለዚህ አብሪሽ እንኳን ሩተ ወልድ አይደለም አስር ብትወልድ ራሱ ይሄ ስራውን አያቆም ሴት መቀያየርን አያቆምም ማለት ነው ገባቸዋ ዛሬ የሆነ ሰላም እንደ ጓደኝነት ሰላም መፍጠር፣ እናንተን የሆነ የሆነ ጥሩ ነገር ላይ ጥሩ ደረጃ ላይ እንዲደርሱ ማድረግ እንጂ እናንተን የመመጥበት ፍላጎት አልነበረኝ። ግን የሆነ አንድ ምነግርሽ ነገር አለ። ምንም ህይወት ላይ ገብቼ በጠበጥኩኝ እናንተ ህይወትን ማበላሸት ግን አንቺ መልካም ጥሩ ሰውነሽ። ብዙ ነገሮችን ሳልረዳሽ ብዙ ነገሮችን ሳላገናዝብ፣ በቃ ብዙ ነገሮችን ለማድረግ ሞክሬ ነበረ። ግን ሁሉም ነገር ይሁን እና መጨረሻ ላይ ግን ለአንቺ በጣም ትልቅ ነገር እና መወሰን ያለብሽን ነገር ልነግርሽ እፈልጋለሁ። የተመለከትኳቸው ምክንያቱም እኔ አዲስ አበባ አንቺ እዚህ ሆነች፣ ሲጀመር ቤተሰብ ማለት ነው። ሩታ ኮ በሰው ተመርታ አታውቅም አይደል? እስካሁን አብሪሽ ነው በሰው የሚመራው፣ እስከ ዘላለም ድረስ ማለት ነው። ካወቅ ነው ጀምሮ ሰው ባለው ነው የሚሄደው። አሁን አሁን ነው እንጂ እናንተ ባላችሁ ነው እንዴ ነው፣ የሚሄደው እኔ በራሴ መሄድ እችላለሁ ምናምን እያለ እየመጣው ማለት ነው እንጂ አንድ ቀንም ልንገራችሁ፣ አንድ ቀንም እሱ በራሱ ተመርቶ አያውቅም። ሩታ ደግሞ በራሷ ነው የምትመራው። ማንም ሰው ይሄንን አድርጊ ስላላት ወይም ደግሞ አታድርጊ ስላላት አድርጋ አታውቅም ማለት ነው። እናንተ አሁን አብሪሽን ፍቺ ስላላችሁ ወይም ደግሞ አትፍቺ ስላላችሁ የምትፈታ ሴት አይደለችም። በራሷ መንገድ የምትሄድ ሰው ናት። እናንተ ደግሞ አሽቃባጮች ማለት ነው። ከሩታ ጋር ስትሆኑ፣ ሩታ ከአብርሽ ጋር ስትሆኑ አብርሽን አትምሰሉ። ገባችሁ አይደለ? ትክክለኛ ቦታ ምረጡ። አሁን ምንድን ነው ባለፈው እንግዲህ አይታችሁ ከሆነ ሩታን ገፈተራት ምናምን ምናምን፣ ከአብርሽ ጋር ነበሩ የአብርሽ ቡችሎች ናቸው። አሁን መጥቶ ደግሞ ከሩታ ጋር ለመሆን ፈለጉ ማለት ነው። ከዛ ነገ ደግሞ ማለት ነው እንደዛ እንትና እዩ ሄዶ እንደዛ አለ ፊቹ አለ ምናምን እያሉ ሁሉም አይዲ ነው የሚሰጡት። ገባቸው አደል? አሁን ዛሬ እዩ እንደዚህ ሩታን ፍቺው በአላት አምስት ቪዲዮ ይሰራሉ። ሁሉም ተከፋፍሎ ማለት ነው ገባቸው አደለ? እንደዚ ያለች እኮ እንደዚህ ያላት እኮ ምናምን ተባብሎ ማለት ነው። ነገር ግን እነዚህ ሩታን ፊች የሚሏል ለሩታ አስቦላት ለሩታ ረድቶ ወይም ደግሞ ሩታ ነፃ እንድትሆን ፈልጎ ሳይሆን ከሄርሜላ ጋር እንዲሆን ወይም ደግሞ ሄርሜላን እንዲያገባት ፈልጎ ፈልጎ ነው። ገባችሁ እኔ አዲስ አበባ ነበርኩኝ። ከዛ በተጨማሪ ደግሞ ብዙን ጊዜ ከአብርሽ ጋር ነበረ ማሳልፈው። እና ከሄርሜላ እና አብርሽ ብቻ መጨረሻ ላይ ንገሻለ ያለው ነገር፣ ከዛ በፊት ግን ካሌብ የሆነ መናገር የሚፈልገው ነገር አለ ና ያን ነገር ተገለጸልሽ በኋላ ነው። ምክንያቱም እኔ ያስታርቃቸዋል ብዬ የተሻለ ነገር ይፈጥራል ብዬ ለአብርሽ አገናኝቸው ነበር። ከአብርሽ ጋር እንዲያወሩ ነገሮች አመቻችቼ ነበር። እኔ ያስታርቃቸዋል ብዬ ያሰብኩት ያጠበቃ ለአንቺ አይሆንሽም አንቺ ሚስጥር ነው ብለሽ ሲጀመር እኮ ሩታ ማለት ነው ጠበቃ የለኝም ብላለች ከዚህ በፊት ከየት መጣ ጠበቃ? ሲቀጥል ደግሞ ማንም ጠበቃ የሆነው ወይም ደግሞ አማካሪ የሆነው በእናንተ ጨዋታ ወይም ደግሞ በእናንተ ድራማ ውስጥ የገባ ቤተሰብ ወይም ደግሞ የራሳችሁ ወገን ነው እንጂ የኢትዮጵያ ማንም ኢትዮጵያ አይደለም። የትም ሀገር ውስጥ እንደ ጠበቃነት የሚሰራ ሰው ወይም ደግሞ እንደ አማካሪ የሚሰራ ሰው ሚስጥሩን አሳልፎ ለሌላ ሰው አይሰጥም። ልንገራችሁ ማለት ነው እናንተ የራሳችሁ ድራማ ውስጥ የምታጨማልቁ ሰዎች ናቸው እንጂ በእናንተ ምክንያት የጣበቃን ስም አታጥፉ። በእናንተ ምክንያት የፖሊሶቹን ስም አታጥፉ። ገባችኋል? እኔ አብዛኛው ጊዜ እኔ በጣም የምናደደው ማለት ነው በህግ በኩል ሲመጡ ማለት የህግ አካላትን ሲያስገቡ የሆነ የሚሰሩትን ስራ እንደ ጥፋት ለማድረግ በጣም ነው እንትን የሚሉት። ድራማችሁን ራሳችሁ ችላችሁ ስሩ፣ ነገር ግን ሰውን ስም አታጥፉ። ገባችሁ? ነገሾ እንዲያስተካክል አንዳንድ ነገሮች ለጠበቃው የምትነግሪው እያንዳንዱ ነገር ለአብርሃም ሄዶ እየነገረ ነው፣ እያቃጠረ ነው። አንቺ ሚስጥር ነው ብለሽ የምትነግሪው ነገር ጠበቃ በቃ ሌላ ነገር እየፈጠረ ነው። እኔ ያን ጠበቃ ከእንግዲህ እንድታገኙ አልፈልግም። እኔ ምናልባት ዘመዴ ምን አለመሰለካ በመጀመሪያ ደረጃ እሱ ጠበቃ አይደለም በቃ ዝም ብሎ አማካሪ ነገር ነው አይደል ማለት ራሱን እንደ ጠበቃ እያደረገ እያወራ ነው ሲቀጥል ደግሞ ፍርድ ቤት ምናምን ድረስ ቁመን ውሳኔ ለመወሰን የሚያደርስ ደረጃ ላይ አልደረስም ፕሮሰሱ ገና ነው እዛ ድረስ አልደረሰም ገባ ስለዚህ እሱ ጠበቃ ነው ሊባል አይችልም ግን ደግሞ አዎ እርግጥም አማክሬ ዋለሁኝ ቆይ ነው የምለው ማለት ነው ሩታ ግን አይደክምሽም የእውነት እኔ እርጉዝ ሆኜ ማየት አማረኝ ምክንያቱም እርጉዝ ሴቶች በዚህ ልክ ይችላሉ ወይ በዚህ ልክ ብዙ ታይም ቆመ ማውራት ይችላሉ። በዚህ ታይም ብዙ ታይም ማውራት ለዩቱብ የሆነ በየቦታው እየተቀረጹ ማውራት ይችላሉ ወይ የሚለው ነገር በጣም ነው የፈለግኩት ማለት ነው። ምክንያቱም ከሎርማን ቤተሰብ ጋር ሆናችሁ የምታወሩት ወሬና ዩቱ ላይ የምታወሩት ወሬ ይለያል። ገባቸው አደለ የሆነ በጣም የሆነ አሁን እሷ ስተውን፣ ገባቸው አደለ? የሆነ ተናዳም አልቀሳም ምናምን ነው የምትሰራው። ስለዚህ ይህ ከእርጉዞች ጋር ይሄዳል ወይ ነው እኔ ግረም ይገበኝ። ሲቀጥል ደግሞ ሩታ ማለት ነው፣ እኛ ብዙ ጊዜ እንነግራታለን፣ ተይ የተጠራሽ ቦታ ሁሉ አትሂጂ በቤትሽ ነይ እንላታለን። አልፈልግም ብላለች፣ አትሰማንም። ስለዚህ ቀን ነው እና ነገሮችን ሳይ ምንም ደስ ስላላይ ልኝ ትቼዋለሁ። ምናልባት አንተም ጋር በምታየው ነገር አንተንም የሚያሳይህ ነገር አብርሃምም ጋር የሚያደርገው ሄደው የሚያወራው ነገር ስለተውኩትም በእል ሊሆን ይችላል እንደዛ እያደረገ ያለው እኔ ትቼዋለሁ። ከአንድ ቀን ብቻ አንድ ቀን ማ አውርቼውም አላውቅም፣ አግኝቼውም አላውቅም። ከዛ ሄድ ካለበትም እሱ ስለሚያወራው ነገር በግል ሄድበት ይችላል እንጂ የማይሆን ነገር እዚህና እዛ ነገሮችን የማይሆን የማይሆን ነገሮችን እያወራ የባሰ ነገሮችን እንዲያበለሻሽና ሌላ ነገር ውስጥ እንዲገባ አልፈልግም። እኔ በዚህ አጋጣሚ ሩታ፣ አንድ ልልሽ የምፈልገው ነገር ቢኖር ምንድን ነው፣ በቃ እኔ እዚች ጋር ግልጽ መናገር ፈልጋለሁ። ስለሆኑ ነገር ገብቶሻል። አንቺ በሌለሽበት እኔ አዲስ አበባ ላይ ነበርኩኝ። ከማንም በላይ ከአብርሃም ጋር ጊዜዎችን እያሳለፉኝ ነበረ። አብርሃም ጓደኛ ስለሆነ አብረን እንትን ስላለን አይደለም አብርሃምንም እነግርዋለሁ ያለውን ነገር በቃ ብዙ ነገሮችን አውርቼዋለሁ። ከአብርሃም ጋር አዲስ አበባም፣ እዚህም፣ ሁሉም ቦታ ነበርኩኝ። አብረን ብዙ ነገሮችን እናሳልፋለን። በቃ እያየሁት ያለው ነገር በጣም የሚያስጠላ ነገር ነው። ሁለት ግራ ለኝ ብሎ ሁለት እግር ላይ ሁለት ዛፍ ላይ አይወጣም፣ አይደለም በቃ። ስለዚህ አብርሃም የማይሆን ነገር ከሆነ ሄርሜላንንም አንቺንም አግብቶ ሊኖር የሚችል ሰው አይደለም። ከአንቺ ጋር ልጅ አለው ከሄርሜላ ግን ጋር እየሄደ ያለበት መንገድ ደግሞ በጣም የሚያስጠላ እና የሆነ በጣም የወረደ ነገር ነው እና ከአንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍቺው አብርሃም የሆነ ሰው አይደለም። እናንተ ለሩታ አስቦ መስሏችሁ ነው እንደዚህ የሚለው? የእውነት ነው የምላችሁ፣ ለሩታ እኮ አስቦ አይደለም። ይሄ አሟሟቅ ይሄ አሽቃባጭ ማለት ነው። የት ነበረ እስካሁን የት ነበሩ የአብርሽ ተላላኪዎች? ሲጀመር ከአብርሽ ጋር የምትሉ የአብርሽ እንትኖች ማለት ነው። እዛው ቁጭ በሉ። ገባቸው አይደለ? ሲጀመር ሁሉም አስመሳይ ናቸው እንዳለ ማለት ነው። ወደ ሩታ የሚመጡት እንዳለ አስመሳይ። አንድ ቀን ለሩታ ትክክል አውርቶላት አያውቁም። ፊቹ ለአንቺ አይሆንሽ አይደለ? ከዛስ? የልጅ አባት አንተ ትሆናለ አይደለ? ልጁን ታሳድጋለ አይደለ? ፊቹ በቀላል ነው እንደሚፈታው ከሄርሜላ ለገሌ ያደረጓት እኮ ነው የመጡት። ሲጀምር እነዚህ ተላላኪዎች ናቸው። ለሩታ ታስቦ እንዳይመስላችሁ። ሲጀምር ከመቼ ጀምሮ ነው ለሩታ ተጣባቂ የሆነው ማለት ነው። ይሄ ከአብርሽ ጋር ነበር እንደሚያሽቃብጠው ከአብርሽ ጋር ነበር እንደ አብሮ የሚበረው አብሮ የሚያድረው አብሮ እንትን የሚሆነው ማለት ነው። ሄርሜላ ትክክል ናት እያሉ ሄርሜላ ለእማ ምናምን እያሉ የሚውሉት ማለት ነው። አፍራ አባታችሁ ብሎ አሁን እየሆነ እንዳለው አይነት የሚሄድ ከሆነ አብርሃም የሚሆን ይሰው አይደለም። እውነት ለመናገር እኔ እዚች ጋር ከአንቺ ጋር ብዙ ነገሮችን አሳልፋቸዋል። ብዙ ነገሮችን ታውቂያለሽ። እኔ ግን እስካሁን ድረስ ብዙ ነገሮችን ችያ ያለሁ እንድነ ሱ በአንድ ሁለት ሰው እኔ ብዙ ነገሮችን የሆነ ይስታ ከነገ ዛ ስታ። ቤተሰብ ሰላማችሁ ይብዛል። እወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።